ታዲያስ ጤና ይስጥልኝ። የጤና ክሬቲቭ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ለመላው የእስልምና እምነት ተከታይ እንኳን ለኢድ ሙባረክ በሰላም አደረሳችሁ እላችኋለሁ። ከሀገር ውስጥም ያላችሁ ከባህር ማዶም የምትኖሩ እንኳን ለበዓሉ በሰላም አደረሳችሁ፣ እንኳን ለዚህ ቀን በሰላም በቃችሁ እላችኋለሁ። ለዛሬ አጠር ያለ ውይይት አብረን እናደርጋለን። እሱም ምንድን ነው፣ ብዙ ሰው በተለያየ ምክንያት የተነሳ ይጨናነቃል። ከህመም ሊሆን ይችላል፣ ከተለያየ ጉዳዮች ሊሆን ይችላል በጣም ጭንቀት ውስጥ ይገባል እና የሰው ልጅ ደግሞ ሲጨናነቅ ሲጠበብ ምን አይነት በሽታ ሊያስከስትበት ይችላል የሚለውን ስለ ጭንቀት አጠር ያለ ውይይት አብረን ተከተለን፣ እንመለሳለን። ቆይታችሁን ከኛ ጋር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቆይታችን አብረን እናድርግ። ጭንቀት ያለባቸው ሰዎች፣ ጭንቀታችሁን በጊዜ የማትቆጣጠሩት ከሆነ ቀጥሎ የምዘረዝራቸው ችግሮች ወደ እናንተ እንደሚመጡ እሙን ነው። አንደኛ ደምግፊት። ተደጋጋሚ ጭንቀት ውስጥ የቆዩ ሰዎች ደምግፊት በሽታ እንደሚከሰትባቸው ጥናቶች በሚገባ ያረጋግጣሉ። ይሄ እውነት ነው። ምክንያት ቢባል ጭንቀት በተደጋጋሚ አለ ማለት ማዕከላዊ ስርዓተ ነርፍ አንጎልና ሰረሰር በከፍተኛ ውጥረት ውስጥ እየገቡ ስለሆነ ያሉት መልእክቶች ለከዋኝ አካላት ለደም ቧንቧዎችና ለሆርሞኖች ለኤንዛይሞች በጊዜው ስለማይደርሱ ደም መዘዋወር አይችልም። ባለመዘዋወሩ ምክንያት ተጨማሪ ግፊት የግድ እንዲከሰት ያደርጋል ማለት ነው። ሁለተኛ ጭንቀት በተደጋጋሚ የሚያስተናግዱ ሰዎች እንደዚሁ ስኳር በሽታ ለስኳር በሽታ ሊጋለጡ በተለይ ለአይነቱ ሁለት ስኳር በሽታ ሊጋለጡ እንደሚችሉ እሙን ነው። ምክንያት ቢባል አሁንም ጭንቀትን ሰዎች እያስተናገዱ ሲሆኑ አእምሯቸው እና ነርቭ ስርዓታቸው ውጥረቱ ስለገባ ለደም መልእክት አይደርስም። ካልደረሰ ደም እየረጋ ነው ያለው ስኳር እየረጋ ነው ያለው ማለት ነው፣ አይቃጠልም። ካልተቃጠለ ስኳር ይተርፋል፣ ስኳር በሽታ ይከሰታል ማለት ነው። ጭንቀት ያለባቸው ሰዎች ኮለስትሮልም ሊይዛቸው እንደሚችል ይታወቃል። ኮለስትሮል ማለት በደም ቧንቧ ላይ የተጋገረ ስብ ነው። ሰውነታቸው በሚገባ እያቃጠለ ካልሄደ ስብ ክምችት ይፈጠርና ኮለስትሮል ይከሰታል። ከዛ ውጭ ውፍረት ይከሰታል እንደዚሁ ማለት ነው። ውፍረት ጭንቀት ያለባቸው ሰዎች በተደጋጋሚ ሰውነታቸው እየገዘፈ እንዲሄድ ለዛ ይዳረጋሉ ማለት ነው። ጭንቀት ያለባቸው ሰዎች እንዳጠቃላይ የመራቢያ አካሎቻቸው ኩላሊታቸው፣ የሀሞት ከረጢቶች፣ ጨጓራ፣ አንጀት ወዘተ ስራዎቻቸውን በአግባቡ እንዳያከናውኑ ስለሚያደርግ ሰውነታቸው ስራውን ያስተጓጉላል። በዚህ ምክንያት ለተለያዩ የጤና ችግሮች ይዳረጋሉ ማለት ነው። እንግዲህ ይህን በሚመለከት በደንብ ጭንቀታችሁን ማኔጅ አድርጋችሁ እንድትኖሩ ዞይ ሜዲኬሽን ይህንን መልእክት አዘጋጅቶ አቅርቦላችኋል ይመቻችሁ በጤና እንድትኖሩ እንመኛለን ታዲያስ እስካሁን የተከታተላችሁት ይህንን ይመስል ነበር ይህንን በማወቅ በተለያየ ምክንያት ራሳችሁን ባታጨናንቁ የተሻለን የሚሆነው ጭንቀት ለተለያየ ችግር እየዳረገን ለበሽታ ሊያጋልጠን ይችላል ስለዚህ ከጭንቀት ራሳችሁን ማረቅ በተቻለ መጠን ለሚያጨናንቃችሁ ነገር መፍት መስጠት መልስ መስጠት ያስፈልጋል እንጂ በትንሹም በትልቁም ራሳችሁን ባታጨናንቁ ይመረጣል። ይህንን በማወቅ ራሳችሁን መጠበቅ ያስፈልጋችኋል ማለት ነው። ታዲያ ስለዛሬ አጠር ያለ ውይይታችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ላይፍ ሸር በማድረግ እንደዚሁም ሀሳብ አስተያየት ካላችሁ በኮመንት ስር ጻፉልኝ። ሳምንቱ በሌላ ፕሮግራም እንገናኛለን። ሰላሙኑ ተርሰንብቱም